በመኖር በኩል አድሃኖም ምትኩ ጸሐፊው ነው። ስምዖን አረጋዊ የሚለው ልጋብዛችሁ። ማርያም አንድ ልጇን ስንት መከራ የተቀበለችበትን የተሰደደችበትን፣ ቀሙኝ ገደሉብኝ እያለች እስከ ሞቱ ድረስ በፍቅር ተንገላታች። እኔ እንደ እሱ አልታደልኩም። ልጄን እንደ ጠላት አሳደድኩት። በልጅነት ተሳደደ። አንድ ልጄን ያለኝን ሁሉ የተቀማሁበትን ልጄን ጠላሁት። ዕድሜ እንዴት ነው የሚበረው ይችን ዓመት ለመኖር ነው፣ ያ ሁሉ ነፍስ ግቢ ነፍስ ውጪ። ከምድር ሁሉ የማዝነው ልጄን እንደናት ሆኜ አለማሳደጌ፣ ሕይወቴን ሙሉ ሲደቁሰኝ የኖረው ሐዘን፣ ልጄን እንደናት ሆኜ አለማሳደጌ፣ የወለድኩትን የገዛ ልጄን የመውደጃ ዐቅም አለማግኘቴ ነው። ጌታዬን ለምን ጨከንክብኝ ብዬው አውቃለሁ። መልስ ያለው መስሎኝ አላዛር ስለማላዝንለት አመመኝ እንኳን አይለኝም ነበር። አለመውደዴ ያሸሸዋል። በእርግጥ ለወደው ሞክር ያውቃለሁ ግን አልሆነልኝም። ምን ያህል ሐዘን ተጭኖኝ ልጅነት ቢታገል የነበር አንድ ልጅ የነፈግሁት እንዴት በዚህ ልክ አባቱን መሰለ እላለሁ። ፊቴ ሲቆም ላቀርበው ስሞክር የደፈረ ቀን የነበረው የአባቱ ፊት ይመጣብኛል። ሳረ ግዘው የመጣው ምስቅልቅል፣ ስወልደው ቤታችን ይዞት የመጣው መዓት ወደ ልጄ አላስቀርብ አለኝ። ገፋሁት ወድጄ ነው። እኔስ ብቸኛ እህቴ እኔ ነኝ ለአባታችን ነግሬው ነፍስ ያስጠፋሁት ብላ ጸጸት ከሀገር አስጠፋት። ብቸኛ ወንድሜ ድባቴ ይመስለኛል አዘመተው። እናቴና አባቴም ወደማይቀረው ሄዱ። ወንድሜን እህቴን የበላ ጅብ ሳይጮህ እድሜ ማምሻ ላይ ደረስኩ። ተመስገን ብለው ጌታ ራሱ ፈገግ አይልም። ምንድን ነው ከእድሜ በላይ ያስረጀኝ? ለምንድን ነው የስሜት አውታሮቼ ሁሉ ለማርጀት የተቻኮሉት? የሆነብኝን መቀበል ስላልቻልኩ ነው። የበደሉኝን ይቅር ስላላልኩ ነው። ከራሴ ጋር ስላልታረቅኩ ትላንትን መሻገር ባለመቻሌ ነው። ለራሴ፣ ለበደሉኝ፣ ለሆነ ሁሉ ሆነ ብዬ አለመቀበሌ ነው። በእኔ ዕድሜ ፊቴ በዚህ ደረጃ ጭርምት ምትማለት ነበረበት ይሆነ? አባቴ እስር ቤት እያለ ለመጠየቅና ምግብ ለማድረስ ሁልጊዜ የሚሄደው ብቻዬን ነበር። ልጁን ቤት እናቴ ጋር ጥየው እወጣለሁ። አንድ ቀን ለምን ይዘሽው አትወጪም ብሎ ጠየቀኝ። ምንም አልመለስኩለትም፣ ግን በተደጋጋሚ ልጁን አምጥቼ እንዳሳየው ጥያቄው ሲበዛብኝ ይዞ ሄድጉኝ። የገረመኝ አባቴ ልጁን ሲያየው አልጠላውም እንዲያውም፣ የወደደው ይመስለኛል። እንኳንም ወለድሽው ሸበላ ነው አለኝ። ዝም አልኩት። ስሙን አላዛር በየው ብሎ ስም ያወጣለት እሱ ነው። ከዛ በፊት ለልጁ ስም አስቤ አላቅም ነበር። እርሜን ስላላወጣሁ ዛሬም በጭላንጭል ተስፋ ጠብቃቸዋለሁ። አባቴ እናቴ በሞተች በሁለት ወሩ ነው የሞተው። እናቴ የሞተች ጊዜ በፖሊስ ታጅቦ ቀበረ። አለቃቀሱ ፊቱ እርጅን ነው ከእሷ በላይ ያሳዝን ነበር። ሲሞት እንኳን እናቴ ሊቀብር መጥቶ እንዳዘንኩት ሐዘን አልተሰማኝም። በመጠበቅ ሕመም የተቸነከርኩ ሰው ነኝ። እህቴን ወንድሜን ስጠብቅ ኖርኩ። አሁን አልዓዛርና እና ሞትን አልጋ ላይ ሆኜ መጠበቅ ከጀመርኩ ሦስት ዓመት ሞላኝ። ይቅርታ እንድለው ቤቱን እንዲወርስ ምን እንዳሳለፍኩ ምን እንደሆንኩ እንዳጫውተው ልጄን ብፈልገው አልመጣም አለ፣ ሸሸኝ። አልፈርድበትም ቢመጣም ከእኔ የሚያውቀው መገፋትም ብቻ ነውና፣ ወደሚገፋው ማን ተመልሶ ይመጣል? ሰላም እንደሆነ ሀብታም እንደሆነ እንዳማረበት ይነግሩኛል። አምጡልኝ ብል እምቢኝ አላሉ ይሉኛል። ይሆና እንኳን አማረበት እንኳን ሜዳ ላይ እንደተውኩት ሜዳ ላይ አልቀረ ይሆን። ለእናት ከልጇ ስኬት በላይ በረከት የለም። እናት ሳልሆነው ልጅ ካልሆነኝ አይባል። በእርግጥ የትና የት የሚያክል መከራ ካስተናገድኩ በኋላ ምድርን ልሰናበታት ነው። ተመስገን። በመጽሐፍ ቅዱስ ውስጥ ስምዖን አረጋዊ አለ። ቅድስት በድንግልና ትወልዳለች የሚለውን ተአምር አላምን ብሎ ተአምሩን በዐይኖቹ አይተው እስኪመሰክሩ ሞት ተከለከለ። ኢየሱስን ሳያይ እንዳይሞት በመንፈስ ተረድቶ ነበር። ኋላም ኢየሱስ ተወልዶ ስምዖን ቤተ ክርስቲያን ሄዶ ኢየሱስን አቅፎ ስሞ እንግዲህ ዓይኖቼ ማዳንህን አይተዋልና ባሪያህን አሰናብተው አለ። ስምዖን ሞት የተከለከለው በመንፈስ የተነገረውን ተአምር ባይኑ እስኪያይ ነበር። እኔስ ሞትን ፈልጌው ራሴን እንዳልገድል የማላቀው ዓይነት ፍርሃት ከልክሎኝ ነበር። ምናልባት አላዛር ልቡ ራርቶልኝ ድንገት ቢመጣ፣ ምናልባት ከአገር የወጣችሁ ታላቅ እህቴ ሃና ብትመለስልኝ ወንድሜ አቤል ካለበት እኔን ፍለጋ ቢመጣ በሚል ተስፋ ኖርኩ። ደስ ሳይለኝ ሳልስቅ መከራና ድብርት እንደተጫወቱብኝ ኖርኩ። አሰናብተኝ የምለው አጥቼ የትኛውን ክስተት አሳይቶ ሊያስገርመኝ እንደሆነ በልቤ ስጠብቅ ኖርኩ። መጠበቅ ብቻ፣ ማግኘት የሌለው መጠበቅ ይሁን። በርግጥ ተመስገን አልልም። ይሁን።